አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ሶስት በዚች ቀን ጌታ ከመረጣቸው ከሰባ ሁለቱ አርዲት ውስጥ የሆነ ሐዋርያው ቅዱስ ያስሆን አረፈ። ይህም ቅዱስ ከሐዋርያት ጋር ወንጌልን በሰበከ ጊዜ ብዙ መከራዎችን በክብር ባለቤት ጌታችን ኢየሱስ ክርስቶስ ስም ተቀበለ፣ ድንቆች ታምራትንም አደረገ። በሃምሳኛው ቀን ከሐዋርያት ጋር አጽናኝ መንፈስ ቅዱስን ተቀብሏልና፣ ትውልዱም ከጠርሴስ አገር ነው። ከጠርሴስም ሰዎች አስቀድሞ አመና ሐዋርያ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 ከዚያ ወደ ምዕራብ አገር ሂዶ በውስጧ የከበረ ወንጌልን አስተማረ። ስሟ ኮራ ኮራስ ወደምትባል ደሴትም ደርሶ በውስጧ ወንጌልን ሰበከ፣ እግዚአብሔርንም ወደ ማወቅ መለሳቸው። በዲያቆናት አለቃ በሰማይታትም መጀመሪያ በከበረ ሐዋርያ እስጢፋኖስ ስም በውስጧ ቤተ ክርስቲያን ሰራላቸው። የዚያች አገር ገዥም ባወቀ ጊዜ ይዞ ከእስር ቤት አስገባው። በዚያም ሰባት ወንበዴዎችን አግኝቶ ሃይማኖትን አስተማራቸው። በክሩ ባለቤት ጌታችን ጌታ ኢየሱስ ክርስቶስ አመኑ፣ የክርስትና ጥምቀትንም አጠመቃቸው። ከዚያም በኋላ በመኮንኑ ፊት ቆመው እኛ ክርስቲያን ነን በክብር ባለቤት ጌታ ኢየሱስ ክርስቶስ እናምናለን ብለው ጮኹ። መኮንኑም ዝፍትና ዲን በተመላ ምጣድ ውስጥ አግብቶ አቃጠላቸው፣ የሰማዕትነት አክሊልንም ተቀበሉ። ከዚህም በኋላ ቅዱስ ያሶንን ከእስር ቤት አውጥቶ ብዙ አሰቃየው። ነገር ግን ምንም ምን ጉዳት አልደረሰበትም። የንጉሱም ልጅ ከቤቷ መስኮት ውና አይታ በክብር ባለቤት በጌታችን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 መልቶ ነበልባሉ ወደ ላይ እስኪወጣ ድረስ ከበታችዋ ነደደ። ቅዱስ ያስሆንንም በውስጡ ጨመረው። የክብር ባለቤት ጌታችንም አዳ ነው፤ ምንም ምን ጉዳት አልደረሰበትም። መኮንኑም ይህን ድንቅ ስራ አይቶ በክብር ባለቤት ጌታችን ኢየሱስ ክርስቶስ ከቤተሰቡ ሁሉ፣ ከሀገር ሰዎች ሁሉ ጋር አመነ። ሁሉንም አጥምቆ የከበረ የወንጌልን ህግና ትእዛዝ አስተማራቸው። አብያተ ክርስቲያናትንም ሰራላቸው። በውስጣቸውም ብዙ ድንቆች ታምራትን አደረገ። ብሩባ ነገር ሉጌታችን ደስ አሰኘ ካሰኘውና ካገለገለው በኋላ በበጎ ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን እኛንም በዚህ ሐዋርያ ጸሎት ይማረን በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለከ ያሶን ረድኡ ለወልደ ማርያም ድንግል መጥበብ የሕፃናት ስምኦ ለጤገነ ሳት ውዑይ ዘያይ መመከ ፍልሃተ ቅብኦ ለወለተ ንጉሥ ሰላም ዘምስ ለፈያት ሰብኡ ለ በእድ ከአምን ወጥምቀ ተነስኡ። በዚህችም ቀን በቤልጌት ሰዎች አባ ብሶይ በሰማይትነት አረፈ። ይህንንም ቅዱስ በመናቅና በማቃለል ሰውነቱን በማጣመምና በመቆልመም አሰቃዩት። የእግዚአብሔር መላክ በእጁ አክሊል ይዞ አትፍራ ጽና፣ እንሆ በእጀ ውስጥ አክሊል አለ አለው። ደግሞም ብዙ አሰቃይተው ወደ ሰዓት ጨመሩት። ተጋድሎውንም በዚህ ፈጸመ። ለእግዚአብሔር ምስጋና ይሁን እኛንም በጸሎቱ ይማረን በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለአባ ብሶይ በላይ በማየት ወዘው አነዳ ገጹ ፍጹም እስከ ተላጸየ በዝንቱ አክሊ ዘውተ ዴየ አክሊለ ከመልአክ እንዜ ብሎ አመ በርእሱ ወደየ በዋይ እሳት ፈጸመ ገድሎ ሰናየ። በዚችም ቀን የተባረከች ንግሥት ወለተ ማርያም የረፍቷ መታሰቢያ ነው። እርሷም የንጉስ ወናግ ሰገድና እናቱ ናት። ለእግዚአብሔር ምስጋና ይሁን እኛንም ከመከራ ሁሉ ያደነን ለዘላለሙ አሜን። በዚችም ቀን ደግሞ የከበረ ቀሲስ አውሳቢዮስና የሰማይት ቅዱስ የመታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን እኛንም በቅዱሳኑ በጸሎታቸው ይማረን ለዘላለሙ አሜን። አንድ አምላክ በሚሆን በአቦል በመንፈስ ቅዱስም ግንቦት አራት በዝች ቀን ለአባቶች ሊቃነ ጳጳሳት 29ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ዮሐንስ አረፈ። በዝችም ቀን የቡሩክ ፊቅጦር አገልጋዮች ሶሲማስ፣ ሲማስና ኖዳ በሰማይትነት አረፉ። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ዛ አቅረብ

እቡረ መሃረነ ኢየሱስ ክርስቶስ ተአምሪሁ ለአቡነ ብፁዕ ነአኩቶ ለአብ ጸሎቱ ወበረከቱ የሀሉ ምስለ ኩልነ ህዝበ ክርስቲያን ለዓለመ ዓለም አሜን። ጸሎትና የረድኤቱ ኃይል ከሁላችን ከህዝበ ክርስቲያን ጋር ይዱኑርና አባታችን ነአኩቶ ለአብ ያደረገው ተአምሪህ ነው። አባቶችና ወንድሞች ስሙ። አማሃጌ በሚባል ሀገር አንድ ሰው ነበረ። ወደ ንጉሱም ከተማ ወጥቶ ሄደ። ወደ ንጉሱም ቀርቦ የከበረ አባታችን አኩቶ ለአብን እንዲህ ሲል ነገር ሰራበት። አስቀድሞ መንግስትህን ይዞ ይኖር ነበር። አሁንም ከታቦተ ጽዮን ጋር በዋሻ ውስጥ ተሰውሮ አለ። ወታደሮቹንም ከእኔ ጋር ላከ። ታቦቱንም ያመጡለት ዘንድ እኔ ካለሁበት አደርሳቸዋለሁ። ያ ንጉስም ከአመፀኛው ነገረ ሰሪ አፍ ሰምቶ የከበረ አባታችን የናኩቶ ለአብን ሁኔታውን ሳያውቅ ሰባት ወታደሮችን ላከ። እነርሱም ከነገረ ሰሪው ጋራ ተጉዘው ደንሳ ከሚባል ሀገር ደረሱ። ሁለተኛም ቤተ መቅደሱ ወዳለበት ወደ ቆቅህንና ደረሱ። ወደ ሰረገላውም ወደ ወግረ ሰሂን ገቡ። ወደ ሰረገላውም በር ደረሱ። ደጃፋቸውንም ሊከፍቱ ወደዱ፣ ግን መክፈት እምቢ አላቸው። ያም አመፀኛ የመሰወሪያውን መዝጊያውን ይቆርጥ ዘንድ ምሳር አመጣ። ሊቆርጥም በወደደ ጊዜ ምሳሩን አንስቶ በመዝጊያው ላይ ሳያወርድ ያን ጊዜ ከአጥንቱ እስኪለይ ድረስ እጁን ቆረጠው። ነገር ግን ጥቂት ስጋው ቆዳ ያዘውና ምሳሩን በላዩ ተጣብቆ ቀረ። ከላዩ ሊያወርደውም ቢሻ ከእጁ ጋር መውረድን እምቢ አለው። በዚያን ጊዜ በሰረገላው ውስጥ እንደ አንበሳ ድምፅ ሶስት ጊዜ ድምፅ አሰማ። ንወፁ ውስታም ሆነ። የዋሻውም ድንጋዮች እንደ በለስ ቅጠል ተራገፉ። ነጎድጓድም ሆነ። ሰማዩም አስቀድሞ ራቁቱን የከበረ ከአውሎ ነፋስ በካፊያ ጋር ጥቁር ደመና ሸፈነው። ከቤተ ክርስቲያኑም በስተግራ የነበረው የዋንዛ እንጨት ዛፍ ወደ ታች ተዘቅዝቆ ሰገደ። በማድጋ ውስጥ ያለ ውሃም አፈሰሰ። ይህ ሁሉ የሆነው በከበረ አባታችን ናኩቶ ለአብ በጸሎቱ ኃይል ነው። ከዚህም በኋላ አውሎ ነፋስ መጥቶ ወደ ምስራቅ ወደ ምዕራብ ወደ ሰሜን ወደ ደቡብ እንደ ጉም ከፋፍሎ በተናቸው። ያም አመፀኛ ደሙን እያዘራ ወደ ናኩቶ ለአብ አባት ወደ ላሊበላ መቃብር ሄዶ ተማጸነ። ያ ምሳር ከላዩ ተጣብቆ የከበረ ስለ አባቱ ስለ ላሊበላ በእጁ ላይ ወረደለት። ከዚህም በኋላ በሶስተኛው ቀን እነዚያ የንጉስ ወታደሮች ከተበተኑበት ተሰበሰቡ። ያንንም አመፀኛ ይዘውት ወደ ከተማው ተመልሰው ሄዱ። የከበረ የናኩቶ ለአብን ተአምራት እንዳያዩ በተናቸውና ለንጉስ ነገሩት። ያም ንጉስ ይህን ነገር በሰማ ጊዜ በዚህ አመፀኛ ላይ እጅግ ተቆጣ፣ ደበደበው፣ እንደ በድንም እስካደረገው ድረስ እጅግ የከፋች ታላቅ ግርፋትን ገረፈው። ከዚህም በኋላ የአመፀኛ ወደ ሀገሩ ሄዶ ወደ ቤቱ ገባ። በገባም በሶስተኛው ቀን እግዚአብሔር ከሰማይ መብረቅን ልኮ ከሚስቱና ከልጆቹ ጋር በዚያ አቃጥሎ አቃጥሎ ፈጸመው። የዋንዛው እንጨት ዛፍ ቅርንጫፎቹ ሳይቀሩ ተነሳ። እንደ ቀድሞም ተነስቶ ቆመ። እስከ ዛሬ የቆመ ሁሉ ይኖራል። ማድጋውም በውስጡ ያለው ውሃ ሳይፈስ ተነሳ። አባቴ ሆይ ታምራትን የምታደርግ የከበርክ ንአኩቶ ለአብ የዋሻውን ድንጋይ የምታንጎደጉደው፣ የዋንዛውንም ዛፍ የምታሰግደው፣ አመፀኛው ሰው እጆቹን በምሳር የምቆርጠው፣ በአውሎ ነፋስ የምታሳድደው፣ ሚስቱና ልጆቹን ሳታስቀር በመብረቅ እሳት የምታነደው ወንድሞቼ ሆይ ይህንን ተአምራት የሚያደርግ አባታችንና አኩቶላ ምን እንለዋለን? በምን ስንመስለዋለን? የአብ ቀኝ እጅ የተከለው፣ የወልድ ደም ያለመለመው፣ መንፈስ ቅዱስ ፍሬ ያማ ያደረገው፣ በድንግልና የተሾመው፣ የፍትወተ ማዕበል ያላናወጸው፣ በተጋድሎ ፍጹም የሆነ ወንድሞቼ ሆይ ምን እንለዋለን? በምን ስንመስለዋለን? የመሰወሪያው ድንጋይ ለማፍረስ አመፀኛ በገባ ጊዜ አባታችንና አኩቶላ በመቆጣት የፈጣሪውን ኃይል ለብሶ አንበሳውን መስሎ ሶስት ጊዜ ድምፅን አሰምቶ ከንጉሥ ወታደር ጋር አረማውያን በአውሎ ነፋስ በየክፍሉ ቆነጻጽሎ በተናቸው የዋንዛውንም ዛፍ ገለባብጦ በራሱ አናት ዘቅዝቆ የደፋው ስሮቹን ወደ ላይ የሰቀለው ድንቅ የሆነ ኃይሉን ለማሳየት መልሶ ዳግመኛ የተከለው እርሱ ነው። መቅረዙንና መጽሐፈ ገድሉን ለምንወድ እግዚአብሔር በልቡናው ስሎ የእርሱ ክፍል ያደርገው በዚህም በቦታው ውስጥ በአንድነት ፈጽሞ የተሰበሰብን እኛን እግዚአብሔር ልጆቹ ያድርገን። የኃጢአት ስራ በማሳነስ በጎ ስራን በማብዛት በወንጌል ቀንበር ተጠምዶ በአንዲት ጎሳም በመመከር ያለ መለያየት ወደ ጻድቃን ቦታ እንድንገባ ዘንድ ኃጢአታችን ሳይቆጣጠር በደብረ ጽዮን በሚያደርገው በማዕዱ ላይ ራሱን አክብሮ ከእርሱ ጋር አሻግሮ እንዲያኖረን። ለእግዚአብሔር ምስጋና ይሁን። በበረከት ከሚወደው ከህዝበ ክርስቲያን ከሁላችንም ይደርብን። የናአኩቶ ለአብ ረድኤትና በረከት አማላጅነት አይለይን። አሜን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን። ከቅዱሳን ረድኤት በረከት ያሳትፈን። ሰላም ቀን ያውለን። በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋህዶ ሃይማኖታችን አስፋልን። ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላም ስጠን። ቀኑን ባርከ ቀድሰ፣ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ